ጤና ስጥልኝ አድማጭ ተመልካቾቻችን፣ ይህ የግብርና ቢዝነስ የሆነው፣ አዘጋጅና አቅራቢ ካሳሁን መሸሻ ነኝ። በዛሬው ዝግጅት ይላቸው የቀረብኩት በንብ መንጋ ውስጥ ወይም በአንድ ቀፎ ውስጥ የሚገኙ የንብ ቤተሰቦችን ለመለየት ያስችላቸው ዘንድ በእያንዳንዱ ላይ ገለጻ ለማድረግ ነው። ላይክ፣ ሼር እና ሰብስክራይብ እንድታደርጉ እየጠየኩ ቀጥታ ወደ ዝግጅቱ እሄዳለሁ ማለት ነው። እንግዲህ በዚህ ቪዲዮ ላይ እንደምትመለከቱት ሶስት የንብ አይነቶች ይታያሉ። በመጠንም በግብርም ይለያያሉ፣ ነገር ግን በዓላማ አንድ ናቸው። ከእነዚህ ውስጥ እንግዲህ የመጀመሪያዋና ዋነኛዋ ለንብ ቤተሰብ አስፈላጊ የምትባለው ይቺነች፣ ንግስት ንብ ትባላለች። ንግስትንም ማለት ሁለት ስራዎችን ትሰራለች በዋናነት ቀን ከቀን እንቁላሎችን በመጣል ንቡ ቀጣይነት እንዲኖረው እና ጀኔሬሽኑን ማስቀጠል አንደኛውና ዋነኛው ስራዋ ነው። ሁለተኛው ስራዋ ደግሞ የተለያዩ ጠረኖችን በማመንጨት የተለያዩ ጠረኖችን በማመንጨት ትእዛዝ እያስተላለፈች በቀፎም ውስጥ ሁን ከቀፎ ውስጥ የሚሰሩ ስራዎችን ትእዛዝ በማስተላለፍ ወይም የንቡን አንድነት በማስጠበቅ ስራዎች እንዲከወኑ በወቅቱ እንዲሰሩ ታግዛለች ወይም ትረዳለች ማለት ነው። ሌላው ስራዋ ምንድን ነው? ምናልባት ከአጠቃላዩ በንቡ ውስጥ እንግዲህ ንግስት በተለምዶ አርሶ አደሩ አካባቢ ላይ አውራ ተብላ ነው የምትጠራው። ይሁንና ግን ከሌላው የምትለይበት አንደኛ በቀፎ ውስጥ አንድ ብቻ ንግስት ነው ያለችው። ሁለተኛ ደግሞ በአካሏ ስናያት በጣም ረዘም ያለ ሆድ ይሄ እንደምታዩት በቀስቶም እንደሚታየው ያላት ነች። ክንፏ ሆዷ ላይ ይቀራል ሙሉ በሙሉ አይሸፍናትም። ረዘም ያለች ከሆዷ አካባቢ ሾል ያለ ነች ማለት ነው። መርዝ የላትም አትናደፍም ማለት ነው። ከዛ ውጭ ግን ማንኛውም የንብ አካላት አላት። ይሁንና ግን ጀርባው አካባቢ በጣም ቀጭን ከሌሎቹ አንጻር ሲታይ እና ወርቅ ወይም ደማቅ ከለር ያላት ወርቅማ አይነት ወደ ቢጫ ወሰድ እንደየንጉ ዝርያ ቢለያይም ግን ካሉት ፈካ ያለ ከለር ያላት የንብ አይነት ነች ማለት ነው። በሁለተኛው ደረጃ የምናየው እንግዲህ ይሄ ወፈር ብሎ የምናየው ብዙ ጊዜ የሚያሳስተን የድሮውን ወይም ደግሞ ወንዱ ድንጉላ ተብሎ የሚጠራው ንብ ነው። ይህን በአንዱና ዋነኛው ስራው ምንድን ነው? አንድ ስራ ነው ያለው። እሱም ስራው ምንድን ነው? እናትንዋን ጥቂ መፈጸም ነው። እናትንዋን ጥቂ ከፈጸመ በኋላ በንቦቹ አማካኝነት ይወገዳል ማለት ነው። ስለዚህ በአብዛኛው በቁጥሩ ከ200 እስከ 250 የማይበልጥ በአንድ መንጋ ውስጥ ማለት ነው። ነገር ግን የሚታየው ሲዝናል ሆኖ ባሉ ጊዜ ብቻ ነው ማለት ነው። ስለዚህ የእሱ ስራ ከጥቄ ነው። ስለዚህ ምግብ በራሱ መመገብ አይችልም። ስለዚህ የሚመግቡት ሰራተኛ ንቦች ናቸው። የሚለይበት ባህሪ አይኑ በጣም ትልልቅ ነው። አሁን የነዚህን ስና አይኑ በጣም አነሳነስ ያለ ነው እንግዲህ። ጥናቶች እንደሚያመላክቱት አይኑ ትልቅ የሆነው ጥቂው የሚፈጸመው ቀጣይ ላይ አሳያቸዋለሁ፣ አየር ላይ ነው የሚፈጸመው። ንግስቷ የምትጠቃው በአየር ላይ ስለሆነ ከርቀት እሷን ለማየት ያግዘው ዘንድ አይኑ በጣም የጎላና ትልቅ ነው። እንደምታየው በሳይዝም ትንሽ ከፍ ያለ ነው። እንግዲህ ለመለየት ወገቡ ሙሉ በሙሉ ወይም ሆዱ በክንፎ የተሸፈነ ነው። ንግስቷ ላይ የምናየው የደረት አካባቢ ወይም ሽንጦ አካባቢ ተብሎ የሚጠራው ቀጭኑ የእሱ ወፈር ያለ ነው። ስለዚህ ጎላ ብሎ ስለሚታይ በብዛትም ብዙ ስለሆነ በቀላሉ ልንለየው እንችላለን ማለት ነው። ስለዚህ ከዚህ ውጪ እንደምናየው ሁሉም ንቦች ያላቸው አንቴና አላቸው። እግር ስድስት እግር አላቸው። ሁለት እንዳንቴን አላቸው። አምስት አይን አላቸው። ሶስት የሰውነት ክፍል አላቸው። ጭንቅላት ደረትና ሆድ ተብሎ ይለያሉ። ከዛ ውጭ እንደ ሁሉም ማለት ነው። ተናዳፊ አይደለም ይሄኛው ድሮቡ ማለት ነው። ድሮቡ ወይም ድንጉላውንም ተናዳፊ አይደለም። አብዛኛው ገበሬው ጋር ያለው የተሳሳተ አመለካከት ምንድን ነው? ውሃማ አካባቢዎች ስለሚገኝ ውሃ ቀጂ ድንጉላ ብለው ነው የሚጠሩት። ያ የሚሆንበት ምክንያት ንቦች ማር ስለሚመግቡት ማር ይመግባሉ። ጠንካራና አቋሙ ለጥቂ ብቁ ሆኖ እናት ንቧን እንዲያጠቃ ያደርጋሉ። በዚህ ምክንያት ማር መግቡትና ጠንካራ እንዲሆን ጠንካራ ጡንቻ እንዲኖረው ያደርጉታል ማለት ነው። ነገር ግን ውሃ ስለሚከለክሉት ብዙ ጊዜ ወደ ወንዝ አካባቢና ውሃ ያለበት አካባቢ በመሄድ የሚሰራ ማለት ነው። ውሃ የመፈለግ ባህሪ እና ያሳያል ወይም ይታያል። ስለዚህ ይሄንም ብዙ ጊዜ ውሃ ቀጅ የሚባለው በውሃ አካባቢዎች ስለማይጠፋ ነው ማለት ነው። ከዛ ውጪ እንግዲህ አንድ መታወቅ ያለበት ነገር እናዋን ለማጥቃት እንግዲህ ብዙ እንትን ያስፈልጋል ቢያንስ ከአምስት እስከ አስር ቁጥራቸው የማይሆን ናቸው በአየር ላይ አብረዋት ሄደው በጥቂዋ ሰዓት ላይ አጥቂ የሚፈጽሙት ማለት ነው። ከዚህም ባሻገር እንግዲህ እናት ንቧ አንዱ እንትን ያላልኩት ምንድነው በቀን ከአንድ ሺህ አምስት መቶ እስከ ሁለት ሺህ እንቁላሎችን ትጥላለች ማለት ነው። በቀን ከአንድ ሺህ አምስት መቶ እስከ ሁለት ሺህ እንቁላሎችን ትጥላለች ማለት ነው። ሶስተኛው የሰራተኛ ንብ ነው። ሰራተኛ ንብ የምንለው መሀል ላይ የምትገኘው እች በቀስቱ ማሳያችሁ ነች። ሁሉም አካላቸው ይለያል። ከዛ ውጭ የሚለዩበት ምንድነው እዚህ አካባቢ መናደፍ ያላቸው መናደፊያ ወይም ሲንግ አላቸው ማለት ነው። ስለዚህ አብዛኛው የቀፎ ስራ የሚሰራው በነሱ ነው። አብዛኛው ማርን ጨምሮ ማሪገላ ማዘጋጀት፣ ቀፎ ማጽዳት፣ ቀፎን ወይም መንጋውን ከጠላት መከላከል፣ ማሪገላ ማዘጋጀት፣ ሌሎች ሁሉ ነገር ድልህ ማዘጋጀት፣ እጭ መመገብ፣ እናትን መመገብ፣ መንከባከብ፣ ድንጉላውን መመገብ፣ መግቦ ከጥቂ በኋላ እሱ ማስወገድ በነገራችን ላይ እየነከሱ ክንፉን እየቀዳደዱ ብዙ ሆነው ከቀፎ እንዳይገባ በማድረግ ያጠፉታል። በአብዛኛው በኢትዮጵያ ከጥቅምት አስራ አምስት እስከ ህዳር መጨረሻ አካባቢ ድረስ ይቆያል። አንዳንድ እንደየ አካባቢ ሁኔታ ማለት ነው እና እንደ ሲዝኑ ሁኔታ ስለዚህ ከዛ በኋላ ያስወግዱታል ማለት ነው። ስለዚህ ሰራተኛ ንቦች ይናደፋሉ። የሚነድፉን ንቦች ሰራተኛ ንቦች ነው የሚባሉ። በመጠናቸው በጣም ትንንሾች ናቸው እና ብዙ ስራዎችን የሚሰሩት ቅፎው ማነጽ፣ የማራይን በጎ ማዘጋጀት፣ ሁሉንም ነገር የሚከወነው ዘጠና አምስትና ከዛ በላይ ፐርሰንቱ የሚሰራው በእነሱ ነው ማለት ነው። ስለዚህ ወሳኝ ንቦች ናቸው። በሁለት ይከፈላሉ፣ ቀጣይ ቪዲዮ ላይ እናያለን። የቀፎ ውስጥና የቀፎ ውጭ ተብለው ወይም ደግሞ ቀፎ ውስጥ ስራ የሚሰሩ ወይም ነርስቢስ ይባላሉ። በቀፎ ውጭ የሚሰሩ ደግሞ ፎሬጀርስ ይባላሉ። እንግዲህ እናት ንብ በ16ኛ ቀኗ ነው ከእንቁላሏ የምትወጣው። ሰራተኛ ንብ በ24ኛ ቀኗ ነው ከእንቁላል የምትወጣው። ሚን በ21ኛ ቀኗ ነው ከእንቁላል የምትወጣው። ድሮኑ ድንጉላ በ24ኛ ቀኑ ከእንቁላሉ ይወጣል ማለት ነው። ጫጩት ሆኖ ማለት ነው። እንግዲህ የማሳያችሁ ደግሞ ጥቂ በአየር ላይ ነው የሚፈጸመው። እንደምታዩት በአየር ላይ ጥቂ ሲፈጸም እዚህ አካባቢ ላይ እንግዲህ ያው ኖርማል አይደለም የነሱ የሚለየ ነፍሳት ራሱን የቻለ ሳይንስ አለው። ስለዚህ በዚህ አማካኝነት አየር ላይ ከተጠቃ በኋላ እሷ በህይወቷ አንዴ ወይ ሁለት የሚበዛ ነው እንግዲህ ጥናቶች የሚያመላክቱት። ስለዚህ በአጠቃላይ እሷን ካጠቃ በኋላ እንደምታዩት አካሉ ተቆርጦ እዛ የሚቀረው ይቀራል። ከዛ በኋላ ይወድቃል፣ ኢሚዲትሊ ይሞታል ማለት ነው ይሞታል ወይም ይወገዳል ማለት አካሉ ተቆርጦ ስለሚወጣ ማለት ነው። ስለዚህ አየር ላይ ነው ጥቂው የሚፈጸመው። በዚህ ምክንያት ንቡ ወይም ድንጉላው በሕይወት ሊቆይ አይችልም። ስለዚህ ይህን የማሳያችሁ ሳይንሱን ብቻ ለማሳየት ሳይሆን ከሶስት ቀን በላይ እናትንብን አቆይቶ ማሰር ወይም በእናትን ማቆያ ውስጥ ማቆየት ተገቢ እንዳልሆነ እና ከዛ በኋላ ቢቻል ወዲያውኑ በመልቀቅ እጭ፣ አይሚን እንቁላል የምጥልበትንና ንቦችን የምተካበትን ማመቻቸት ያስፈልጋል ማለት ነው። አለበለዚያ ንቡ እየመነመነ እየኮሰመነ ሄድና መጨረሻ ላይ ምን ያደርጋል ማለት ነው? የመበተና የመጥፋት እድል ይገጥመዋል ማለት ነው። ስለዚህ በአጠቃላይ እንግዲህ የእናትንም ማለት በዚህ መልኩ ይንከባከቧታል። ሁሉንም እንቅስቃሴ ስራ ትመራለች፣ እንቁላል ታሳያለች። እቺ በጣም ከሁሉም የምታዩት እንግዲህ መጠኗ በጣም ትልቅ ሆኖ ነው የሚታየው እዚህ ጋ ሌሎቹ ሰራተኛ ንቦች እሷን ይንከባከባሉ። ሁሉንም የእሷን እንቅስቃሴ ያያሉ፣ ይጠብቋታል፣ እንክብካቤ ያደርጉላታል። ሁሉንም ነገር ካደረጉ በኋላ ግልጋሎት ተፈላጊውን ግልጋሎት እንድትሰጥ ነው የሚፈለገው ማለት ነው። እንግዲህ እናት ንብ ከሁለት ዓመት እስከ ሶስት ዓመት ባለው ጊዜ ውስጥ ትቆያለች። ሰራተኛ ንቦች በአማካይ 42 ቀን ነው የሚቆዩት። ድንጉላ በሲዝን የሚወከን ስለሆነ በእድሜው ሊቆይ ይችላል። ነገር ግን ንቦች ያቆዩታል፣ አይ ሚን አያቆዩትም፣ ወደ አሁኑ ያስወግዱታል ማለት ነው። ብዙ ማር እንዳይሻማ ግልጋሎት ከሰጠ በኋላ የጥቂ ግልጋሎቱን ከሰጠ በኋላ ምን ይሆናል ማለት ነው? ይወገዳል ማለት ነው። እና በአጠቃላይ እንግዲህ ንቦችን ካየን በአንድ ንብ ውስጥ ወይም በአንድ መንጋ ውስጥ ያሉ ህብረ ንብ የሚባለው እነዚህን ሶስት የንብ ክፍሎች የያዘ ነው እና እነዚህን ስናውቅ ነው ንብ ልናነባ ወይም ልናረባ የሚገባን ወይም የምንችለው ማለት ነው። አለበለዛ ግን እነዚህ ሶስት የንብ ክፍሎች ካላወቅን ንብ ማርባቱ ብዙ የሚያናክል ውጤታማ አያደርገንም። ስለዚህ እያንዳንዳቸውን ስራ ማወቅ አለብን ማለት ነው። ተመልካቾቻችን አድማጮቻችን፣ ለዛሬ ያስኩላችሁ በዚሁ ይጠናቀቃል። ላይክ እና ሼር፣ ሰብስክራይብ በማድረግ ለሁሉም ይደረስ ዘንድ የበኩላችሁ እንድትወጡ አመሰግናለሁ።